ሰላም ሰላም የተወደዳችሁ እና የተከበራችሁ የብሩ ፈርኒቸር ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ ያመሩ አልጋዎች እና ቁም ሳጥኖች ይዤላችሁ መጥቻለሁ። ቻናላችን ላይ ሰብስክራይብ እያደረጋቸው የቤተሰቦቻችን አባልሉ። ሀሳብ አስተያየት ስጡን፣ እንቀበላለን ማን ኮሜንት ላይ። የዛሬ አልጋ ይህን ይመስላል። በአንድ በሁለት ኮመዲ ነው እና በጣም የሚያማምሩ አልጋዎች ናቸው። ቴክስታቸው ራሱ ውፍረታቸው በጣም ወፍራም ነው። እዚህ ጋር ራሶስ ቦንዳው ይለያ ማለት ነው። ግርጌውም ስፖንዳውም በጣም ወፍራም ነው። ይሄን ይመስላል። ይሄ በሜትር ከሀምሳ ነው። እናንተ በምትፈልጉት ቀለም በምትፈልጉት ዲዛይን እንሰራላችኋለን። ሀሳብ አስተያየት ስጡን። ምርጫችሁ በራሳችሁ ነው። በቀጠሮ ነው የምንሰራው። ያላችሁበት ቦታ እናደርስላችኋለን ማለት ነው። ይሄ ደግሞ ቁምሳጥን ሜትር ተሰባ በሁለት ሜትር ከሀምሳ ነው። ሶስት ተከፋች ይሄን ይመስላል ይሄን ይመስላል። በሩ እራሱ በጣም ዘመናዊ ማጠፊያ ነው። ይሄ መስተዋቱ ቤት ሄደ በኋላ ነው የምንገጥመው፣ ገጥሞ መስተዋቱንም እዚህ ጋር ሱፍ መስቀያ ያለው ያንን ቤት ሄደ በኋላ ነው የምናረገው። እዚህ ጋር ሶስት መሳቢያ ያሉት መሳቢያዎቹ እነዚህን ይመስላሉ። ላይክ ሰብስክራይብ እያደረጋችሁ የቤተሰቦቻችን አባል ሆኖ ሀሳብ አስተያየት ታላችሁ። ብሩ ፈርኒቸር ያላችሁበት ቦታ እናደርሳለን። ሀሳብ አስተያየት ስጡን፣ እናመሰግናለን። ቪዲዮዎችን እስከ መጨረሻው ተከታተሉንን።